ሶቅራጠስ ዲሞክራሲን ለምን አወገዘ? የጥንቷ የግሪክ ጥበብ ለዛሬዋ ኢትዮጵያ የምታስተላልፈው ምስጢር ምንድነው? ወደ ቻናላችን ቤተሰቦች እንኳን በደና መጣችሁ። ዛሬ ከ2500 ዓመታት በፊት ወደ ነበረችው የጥንቷ ታላቋ ግሪክ የአእምሮ ማዕከል እንጓዛለን። የምንመረምረው አንድ አነጋጋሪና ዘመን ተሻጋሪ ሐሳብን ነው። የፍልስፍናው ንጉሥ የሚባለው ታላቁ ሶቅራጠስ ሁላችንም በከፍተኛ አክብሮትና በአድናቆት የምናየውን እንወርቅ ዘውድ የጫንለትን የዲሞክራሲያዊ ስርዓትና አስተሳሰቡን እንዴት በጽኑ እንደተቸና እንዳወገዘ እንመለከታለን። አዎ ፓርትነሮች የዲሞክራሲያዊ ነፃነት ተምሳሌት አድርገን ልናስብ እንችላለን። ሶቅራጠስ ግን በዚህ ሐሳብ በጭራሽ አይስማማም ነበር። ለምን? ይህንን ጥንታዊ ጥበብና ዘመናዊ እውነታን ለማገናዘብ መነጽራችንን አስተካክለን ወደ ውዷ ሀገራችን ኢትዮጵያችንም እንመለከታለን። በምርጫ በትምህርት ተግዳሮት በድህነት ቀንበር በፖለቲካ ውጥንቅጦችና በሚያሳዝኑ ጦርነት ግጭቶች እንዲሁም በተስፋ ደግሞ መነቃቃቶች ማዕከል ውስጥ ሆና ከዲሞክራሲ ጋር የምታደርገውን ጉዞ በሶቅራጠስ የአስተሳሰብ መነጽር ቆመን እንፈትሻለን። የሶቅራጠስ ጥንታዊ ማስጠንቀቂያዎች ዛሬም ለሀገራችን እውነት ሆነው ይገኙ ይሆን? አብረን እን ሰብስክራይብ የሚለውን ቁልፍ መጫን አይዘንጉ። የደውል ምልክቱን የሚጫ ነው። ወደዚህ የሐሳብ ፍልሚያ አብረን እንዝመት። መልካም ቆይታ። አምስተኛውን ክፍለ ዘመን ከክርስቶስ ልደት በፊት የነበረችውን አቴንስን በአእምሯችሁ ሳሏት እስቲ። የዲሞክራሲያዊ የትውልድ መንደር፣ የዲሞክራሲ ተራ ዜጎች ነገስታትና ሊቃን ብቻም ሳይሆኑ ስለ ጦርነት፣ ስለ ህግጋትና እንዲያውም ስለ ቀረጥ አወሳሰን በግልጽ የወያዩባትና ድምፅ ይሰጡባት የነበረ ታላቅ ዘመን። እነኛ ህንፃዎች የሚወያዩበት ፓርተኖር፣ ያ ግርማ ሞገሱ የተላበሰ መቅደስስ በአይምሯችሁ መጣ። እዚህ ስዕል ላይ ያያችሁት የዚህ ስልጣን ለሕዝብ አስተሳሰብ ዘላለማዊ ማተም ሆነው ቆመው ይታያሉ። ወደ ዛሬው ዘመን ስንመጣ በርካታ የዓለም መሪዎች የዲሞክራሲያዊ ሥርዓታቸውን ጥልቀት ለማሳየት ከፓርተኖር ግርጌ ፎቶግራፍ መነሳት እንደ ትልቅ ክብር ይቆጥሩታል። የሚገርመው ግን ነገሮች ለምን እንዲሆኑ የተሻለስ መንገድ የለም ወይ የሚሉትን የማያቋርጡ ጥያቄዎች የሕይወቱ መርህ አድርጎ የኖረው ታላቁ ፈላስፋ ሶቅራጠስ ይህ በብዙዎች የተወደደ ዲሞክራሲ እጅግ አደገኛና ትልቅ ችግር ያለበት ስርዓት ነው ብሎ በጽኑ ያምን ነበር። ለምን ብለን ስንጠይቅ እናም ምናልባትም የኢትዮጵያ የቅርብ ጊዜ የምርጫ ተሞክሮችና የማኅበራዊ ውጣውረዶቻችን ውረዶቻችን ስንክሳሮች ስንመለከት የዚህ ጥንታዊ ፈላስፋ ስጋት ምን ያህል ዘመን ተሻጋሪ እንደሆነ በግልጽ እንረዳ ይሆናል። እናም እንቀጥል። ሶቅራጠስ እንዲሁ በጭፍን ጥላቻ የተነሳ ወይም የህዝብን ተሳትፎ በመጥላት አልነበረም ዲሞክራሲን የሚተቸው በፍጹም እርሱ የዲሞክራሲን ውስጣዊ ተጋላጭነትና ስስ ብልቶች በሚገባ ተመልክቶ ነበር ለእርሱ በቂ ግንዛቤ በሌላቸው ዜጎች የምትመራ ዲሞክራሲ፣ በቂ እውቀት በሌላቸው ዜጎች የምትራመድ ዲሞክራሲ ልምድ በሌለውና አቅጣጫ በጠፋበት መርከበኛ እየቀዘፈች ቀስ በቀስ ወደ አደገኛ የጥፋት ዓለም እንደምትገፋ መርከብ ነበረች። እስቲ የእሱን ቅሬታዎችና ስጋቶች እንመርምር። ከውዷ ሀገራችን ከኢትዮጵያ የዲሞክራሲ ጉዞ ጋር እናስተያየው። በአይነ ሕሊናችሁ አስቡ እስቲ በማዕበል በሚናወጥ አቅጣጫው በውል በማይታወቅ የህይወት ባህር ላይ እየተጓዛችሁ ነው እንበል። የመርከባችሁን መሪ ለማን ትሰጣላችሁ ነው ጥያቄው? እንዲሁ የዘፈቀደ ፍላጎት ላለው ለማንኛውም ሰው ወይንስ የመርከብን አወቃቀር፣ የባህርን ህግ፣ የከዋክብትን አቅጣጫ አመልካችነትና የማዕበልን ፈተና በልምድና በትምህርት ላካበተ ለሰለጠነ መርከበኛ። ሶቅራጠስ በተማሪው ፍልያቱ ዝነኛ መጽሐፍ ሪፐብሊክ ስድስተኛ ክፍል ላይ ወዳጁን አዲማንተስን ይህንኑ አንገብጋቢ ጥያቄ ጠይቆት ነበር። ማኅበረሰብን መምራት ልክ መርከብን እንደ መብራት ነው። ልዩ ጥበብን ዕውቀትንና ጥልቅ ማስተዋልን ይጠይቃል እንጂ የማንም የዘፈቀደ ሰው መጫወቻም አይደለም ሲል ሶቅራጠስ አስረግጦ ተናግሯል። ለሶቅራጠስ ድምፅ መስጠት እንዲሁም በዜግነት የሚገኝ መብት ብቻም አልነበረም ከዚያ በላይ ነበር። ልክ እንደ ማንበብና መጻፍ ወይም እንደ ውጊያ ጥበብ ሁሉ ድምፅን በአግባቡ ለመስጠትና ሀገርን የሚመጥን መሪን ለመምረጥ ጥልቅ ስልጠና፣ ትምህርትና የህሊና ዝግጅት ያስፈልገዋል ባይ ነው። 18 ዓመት ስለሞላው ብቻ ማንም ሰው ተነስቶ መሪውን መምረጥ የለበትም ባይ ነው። የሰለጠነና የነቃ እውቀቱ ያለው ሰው ብቻ ነው መሪን መምረጥ ያለበት ነው። የሶቅራጠስ ነጥብ ልብ የሚነካም ዛሬም የሚያስተጋባም ነው። ያልተማሩ ያልተገነዘቡና በቂ መረጃ የሌላቸው ድምፅ ሰጪዎች የሀገርን እጣፋንታ እንዲወስኑ መፍቀድ ማለት የመርከብ መሪውን ኮምፓስና ካርታ ቀምቶ ዓይኑን ጨፍኖ በነሲብ ወደ ተፈለገው መዳረሻ እንዲያደርስ እንደመጠበቅ ማለት ነው። ሶቅራጠስ ዲሞክራሲን በጭፍን አልጠላትም። ነገር ግን ዲሞክራሲ ብልህ አስተዋይና በእውቀት ላይ የተመሰረተ እንዲሆን ነበር ልባዊ ምኞቱና ጥሪው። የሀገራችን ኢትዮጵያ የቅርብ ጊዜ የምርጫ ሂደቶች ውጤቶች ይህ የሶቅራጠስ ሥጋት ለምን ያህል አስፈላጊ እና ወቅታዊ እንደሆነ በገሃድ ያሳዩን የሚያሳዩንም ይሆናሉ። እስቲ አሁን የሰው ልጅ ታሪክ ካስተናገዳቸው እጅግ አሳዛኝ የፍርድ ሂደቶች ወደ አንዱ እንለፍ። በ399 ከክርስቶስ ልደት በፊት የፍልስፍናው ብርሃን ሶቅራጠስ የአቴንስ ወጣቶች አእምሮን በማሳሳትና የከተማዋን አማልክት በመካድ ለፍርድ ቀርቦ ነበር። እነዚህ ክሶች በማያቋርጡት የለምን ጥያቄና የአቴናውያንን የተለመደ አስተሳሰብ በመወገቱ በተበሳጩና ስልጣናቸውን በተፈታተናቸው ሰዎች የተቀነባበሩ ከንቱ የሆኑ የሐሰት ክሶች ነበር። አምስት መቶ አንድ የሚሆኑ የአቴና ዜጎች ዳኞችም በላቸው፣ አብዛኞቹ የፍልስፍናን ጥልቀት ያልተገነዘቡና በስሜት የሚመሩ የቀረበውን ክስ መርምረው በጠባብ የድምፅ ልዩነት ሶቅራጠስ ጥፋተኛ ነው ብለው ፈረዱበት። ቅጣቱ ስትስ ብለን ስንጠይቅ በሄምሎክ በተባለ መርዛማ የተክል ጭማቂ ጠጥቶ እንዲሞት ነበር። እናም እናማ ሞተ። ይህ ክስተት ለአስተዋይና ለአሳብ ከፋፋይ አእምሮች ሁሉ ልክ የጌታችን ኢየሱስ ክርስቶስ መስቀልና ሞት ለክርስቲያኖች ልብ እንደሚሰብር ሁሉ ሆድ የሚያብስና የፍትህ መዛባትን የሚያሳይ አሳዛኝ የታሪክ ጠባሳም ነው። ይህ የፍርድ ሂደት ሙሉ በሙሉ የዲሞክራሲን ሥርዓትና የብዙሃን ውሳኔ የተከተለ መሆኑ የዲሞክራሲን እጅግ አደገኛና የጨለማ ገጽታ አጋልጧል። ሕዝቡ ወይም ብዙሃኑ በስሜት በተሳሳተ መረጃ ወይም በጭፍን ጥላቻ ሲመራ ውሳኔው ወዴት ሊያመራ እንደሚችል ቆለጭ አድርጎም አሳይቷል። የዘመናችን የውሳኔ አሰጣት ሳይኮሎጂ ምሁር ዳንኤል ካህንማን በጥናቱ እንዳረጋገጠው እኛ ሰዎች አብዛኛውን ጊዜ የምንወስነው በአእምሯችን አስበን አሰላስለን ሳይሆን ገት ፊሊንግ እንደተሰማን ነው። ሶቅራጠስ የፈለገው ሁሉም ሰው ከመወሰኑ በፊት በጥልቀት ቆም ብሎ እንዲያስብ፣ እንዲያሰላስል፣ እንዲመረምርና እንዲገነዘብ ነበር። ያለዚያ ያለዚያ ዲሞክራሲ የፍትህ መሳለቂያ፣ የጥፋት መጀመሪያ ሊሆን ይችላል ባይ ነው። አሁን ደግሞ ዲሞክራሲ ሊወድቅበት ወደሚችለው እጅግ አደገኛ ዘግትን እንምጣ። የሕዝብ አሳቾች ወይም ዴሞጎግስ መነሳት። እነዚህ ልበ ጥቁር አንደበተ ርቱዎችና የሕዝብን ስሜት በመኮርኮር ስልጣንን የሚሹ ግለሰቦች ድምፅ ሰጪዎችን ከማር በጣፈጡ ምላሶቻቸው ነገር ግን መሬት ላይ የማይገኙ የሐሰት ተስፋዎችን በመስጠት ያታልላሉ። ሶክራተስ ስለ እነዚህ ሰዎች አደጋ ከረጅም ጊዜ በፊት አስጠንቅቆ ነበር። የጥንቷ አቴንስ ለዚህ ሕያውና አሳዛኝ ምሳሌ ነበራት። አሊሲቢዲያስ አሊሲቪዲያስ የተባለ ሀብታም መልከ መልካም ቆንጆ የሆነ ሰው በቅንጦት የሚኖርና የህዝብን ቀልብ የመግዛት ልዩ ችሎታና ምላስ የነበረው ሰው አቴንስን በ415 ከክርስቶስ ልደት በፊት በሲሲሊ ደሴት ላይ እጅግ አስከፊ የሆነ ወረራን እንድትፈጽም አሳምኗት ነበር። የሚገርመውና የሚያሳዝነው ይህ በህዝበ አሳሳች ግፊት የተጀመረው ዘመቻ በአስከፊ ውድቀት ተጠናቀቀ። በሺዎች የሚቆጠሩ አቴናውያን ህይወታቸውን አጡ። የአቴንስ ወርቃማ ዘመን ያደበዘዘ ታላቅ ጥፋት ነበር። ሶቅራጠስ እነዚህን ህዝብ አሳሳቾች ከረሜላ ነጋዴዎች፣ ሻጮች ጋር ያነጻጽራቸዋል። አንድ የከረሜላ ነጋዴና ሐኪም ለምርጫ ቢወዳደሩ የከረሜላው ሻጭ ለህዝቡ ዘወትር ጣፋጭ ቅልብጭ ያለ ዳቦ ቆንጆ አድርጌ አቀርብላለሁ ሰጣለሁ ብሎ ቃል ይገባል። በአንጻሩ ሐኪሙ ተወዳዳሪ ማለትም ሐቀኛው ስለ ሀገር እድገትና ህመም በጥልቀት የሚያስበው መሪ አንዳንዴ መራራ የሆኑ እውነቶችን ከባድ የሆኑ መፍትሄዎችንና የረዥም ጊዜ ጥረትን የሚጠይቁ ሐሳቦችን ስለሚያቀርብ በህዝቡ ዘንድ ተቀባይነትን ያጣና ይገለላል። አያችሁ ይህንን በ2018 የፖለቲካ ስነ ልቦና ጥናት ውጤት እንደሚያረጋግጠው ድምፅ ሰጪዎች መራጮች በአብዛኛው ማራኪ ንግግር ያላቸውንና ውስብስብ ችግሮችን በቀላሉ የሚፈቱ የሚመስሉ ሰዎችን የመምረጥ ዝንባሌ አላቸው ይላል። ይህ ሁኔታ የተለመደ የሚመስል አይደለም። ትራምፕን አይተናል። ወደ ውጭ እስቲ ይህ የሶቅራጠስ የከረሜላ ሻጭና የሐኪም ምሳሌ በሀገራችን ኢትዮጵያ የፖለቲካ መድረክ ላይ እንዴት ሊያንጸባርቅ እንደሚችል እንመልከት። አሁን መነጽራችንም፣ ቀበቷችንን አጥብቀን ወደ ውዱ ሀገራችን ኢትዮጵያ እንመልከት። ከ120 ሚሊዮን በላይ ሕዝብ ያላት በርካታ የባህልና የታሪክ ብዝሃነቶች ያሉባት በውስብስብ የፖለቲካ፣ የማህበራዊ፣ የኢኮኖሚያዊ ሁኔታዎች ውስጥ ሆና ዲሞክራሲን እውን አድርጋለሁ ብላ የምትጥር ሀገራችን በ1995 በጸደቀው ሕገ መንግሥት መሠረት ኢትዮጵያ በየአምስት 5 ዓመቱ 547 የሕዝብ ተወካዮች ምክር ቤት አባላት በአብላጫ ድምፅ በሚያሸንፍ አንድ ተወካይ የምርጫ ክልሎች ምርጫ ታካሂዳለች። በቅርብ ጊዜያት እንደታየው በጠቅላይ ሚኒስትር አብይ አህመድ የሚመራው የፓርቲዎች ጥምረት የሆነው የብልጽግና ፓርቲ በፖለቲካው መድረክ ላይ በአንድ ፓርቲ የበላይነት የሚመራ ስልጣን ስርዓት በመሆን ጎልቶም ይታያል። ለምሳሌ በ2021 በተካሄደው አጠቃላይ ምርጫ ወደ 40 ሚሊዮን የሚጠጉ ድምፅ ሰጪዎች የተሳተፉ ሲሆን ይህ ከተመዘገበው ውስጥ 90 በመቶ ተሳትፎን መጠንን ያሳያል በአብዛኞቹ የምርጫ ክልሎች ድምጻቸውን ሰጥተዋል ከ ከሰላሳ በላይ የሚሆኑ ተቃዋሚ ፓርቲዎችን በምርጫ ውስጥ ተወዳድሯል። በወቅቱ ብልጽግና ፓርቲ 410 መቀመጫዎችን ሲያሸንፍ ሌሎች ተቃዋሚ ፓርቲዎች ደግሞ 37፣ የግል ተወዳዳሪዎች ደግሞ 13 መቀመጫዎችን አግኝተዋል። ይህ በቁጥር ሲታይ ንቁ የፖለቲካ ተሳትፎና የዲሞክራሲ ሂደት መኖሩን የሚያመላክት ይመስላል አይደል? ነገር ግን እስቲ በሶቅራጠስ ሲያስተዋይ ድምፅ ሰጪ መነጽር ይህንን ሁኔታ በጥልቀት ተመረመረው። የኢትዮጵያ የዲሞክራሲ ግንባታ ጉዞ ሶቅራጠስ ከሺህ ዓመታት በፊት ሊገነዘባቸውና ሊያስገነዝበን፣ ሊያስጠነቅቅባቸው የሚችላቸውን ከባድ የሆኑ ተግዳሮቶች ፊትለፊት አምጥቶ ያጋፍጠናል። የመጀመሪያውና ዋነኛው ጉዳይ የማንበብና መጻፍ እንዲሁም የትምህርት ተደራሽነትና ጥራት ጉዳይ ነው። መሻሻሎች መኖሯቸው እንደተጠበቀ ሆኖ የዩኔስኮ የቅርብ ጊዜ መረጃ እንደሚያሳይ ከሆነ ሃምሳ አንድ በመቶ የሚሆኑ የኢትዮጵያ አዋቂዎች አዋቂዎች ማንበብና መጻፍ አይችሉም። ይህ ማለት ከግማሽ በላይ የሚሆነው ሕዝብ መረጃን በንባብ አግኝቶ ለመረዳትና ለመተንተን ይቸገራል ማለት ነው። ይህ ደግሞ መራጭ ምርጫ ውስጥ ተወካዮቹን ይመርጣል። ምንም እንኳ የመጀመሪያ ደረጃ ትምህርት ቤት ምዝገባ መጠን 88.7 በመቶ ከፍ ብሏል ቢባልም የትምህርት ጥራቱ አሳሳቢ ደረጃ ላይ ይገኛል። ለምሳሌ 97 በመቶ የሁለተኛ ደረጃ ተማሪዎች በሀገር አቀፍ የዩኒቨርሲቲ መግቢያ ፈተናዎች 50 በመቶ የማለፊያ ነጥብ እንኳን አያገኙ። ይህ ማለት እነኚህ ልጆች 18 አመታቸው ነበር ወ17 የሚቀጥለው አመት ላይ ተወካዮቻቸውን ይመርጣሉ ማለት ነው። የፖፑሌሽን ፒራሚዱን ደግሞ ስናይ ከታች ወደ ላይ እየጠበበ ነው የሚሄደው። አያችሁ፣ በእንቅርት ላይ ጆሮ ደግፍ ይሏል። ሶቅራጠስ ይሄንን ነው። ሁለተኛው ትልቁ እንቅፋት ደግሞ ድህነት ነው። በአሁኑ ስታስቲክስ መሰረት ወደ 24% የሚሆነው የኢትዮጵያዊ ከዓለም አቀፉ የድህነት ወለል በታች ይኖራል። 24 ፐርሰንቱ። ይህም ለብዙ ሚሊዮን ዜጎች ከረቂቅ የፖለቲካና የዲሞክራሲ ጉዳዮች ይልቅ የእለት ጉርስና ሕልውናው ሰርቫይቫል የማረጋገጥ ጉዳይ ቅድሚያን የሚሰጠው ተግባር ያደርግበታል። አሁን ደግሞ ወደ ፖለቲካዊ ንቃተ ህሊናና የመረጃ ተደራሽነት እንምጣ። የኢትዮጵያ ውስብስብ የዘር ተኮር ፖለቲካ ታሪክ፣ የእርስ በርስ ግጭቶችና ያለመረጋጋት እንዲሁም በአንዳንድ ጊዜያት የሚታየው የሚዲያ ነፃነት መገደብና ሳንሱር ሰዎች ስለ ፖለቲካ ያላቸው ግንዛቤና በምርጫ ጊዜ የሚሰጡትን ድምጽ በእጅጉ ይቀርጸዋል። የሀያያ የአካባቢ የተደረገ አንድ የህዝብ አስተያየት ጥናት እንደሚያሳየው ድምፅ ሰጪዎች በብሔር ማንነትና በሀገራዊ አንድነት ጥያቄዎች መካከል የተከፋፈሉ መሆኑን ያሳያል። ይህ መሆኑ እንደ ትግራይ፣ አማራ ክልል ያሉ ግጭቶችን፣ አሳዛኝ ውጥረቶችን ለማባባስ አስተዋጽኦ ሊያደርግ ይችላል። የኢንተርኔት አገልግሎት ተደራሽነት አሁንም ውስን በሆነበትና ገለልተኛ ጋዜጦች ለእስር ለተለያዩ ጫናዎች በሚዳረጉበት ሀገር ኢትዮጵያ በ2021 ከሰሃራ በታች ካሉ የአፍሪካ ሀገራት መካከል በታሰሩ ጋዜጠኞች ብዛት ከቀዳሚዎቹ ተርታ መሰለፏ የሚታወስ ነው። የተሳሳተ መረጃ ሚስ ኢንፎርሜሽን እና የሐሰት ዜና ዲስ ኢንፎርሜሽን እንደ ሰደድ እሳት በፍጥነት ሲሰራጩ ሊሰራጩም ይችላሉ። ሶክራተስ ይህንን ቢሰማ አራረ ወገን ዜጎችን የማስተማሩና የማንቃቱ ሥራ ይቀጥል ያረየት አለ ብሎ በምሬት ይጮኽ ነበር። ያለ ሂሳዊ አስተሳሰብና በቂ መረጃ የማመዛዘንም ችሎታ አስቡት። ድምፅ ሰጪዎች ልክ እንደ ጥንቱ አሊ ሲቢያዲስ አይነት ባለ ሁለት ምላስ ፈጣን ቀልጣፋ መፍትሄዎችን በውሸት ቃል የሚገቡ ነገር ግን የረጅም ጊዜ የሀገርን ጥቅም ለሚያሳጡ ሕዝብ አሳሳቾች በቀላሉ እጃቸው ላይ ሊወድቁ ይችላል። አገር የሶቅራጠስ ከባድ ማስጠንቀቂያዎች ለዲሞክራሲ የሞት ፍርድ ወይም የተስፋ መቁረጥ ጥሪዎች አይደሉም። ይልቁንም የማያቋርጥ ጥንቃቄን ራስን መፈተሽና መሻሻልን የሚጠይቅ ዘላለማዊ ተግዳሮት ናቸው። የኢትዮጵያ የምርጫ ታሪኮችና የዲሞክራሲ ግንባታ ጥረቶች የዲሞክራሲን ታላቅ አቅምና በሂደት የሚያጋጥሙትን ከባድ ድክመቶች በአንድ ላይ ያሳዩናል። ዝቅተኛ የማንበብና መጻፍ ችሎታ መጠን፣ ስር የሰደደ ድህነትና፣ ያልተረጋጋ ፖለቲካ እናም የፖለቲካ ንቃተ ሕሊና ማነስ የሶቅራጠስን ያልተማሩና ያልተገነዘቡ ድምፆች ፍራቻ በቀጥታ ያሟላል። ነገር ግን በተመሳሳይ ጊዜ የሚታዩ መሻሻሎች ለምሳሌ ከፍ ያለ የትምህርት ቤት ምዝገባ መጠን፣ በምርጫ አስፈጻሚ አካላት ላይ የሚደረጉ ማሻሻያ ጥረቶች፣ የሲቪክ ማህበራት ተሳትፎ መጨመር ወደ ብልህና አስተዋይ መርከብ አቅጣጫ የሚጠቁም ተስፋን ጭላንጭሎች ናቸው ብንልም እዚህም እዛም በዘር ደግሞ ተነስቶ ያለው ውጊያ ብዙ ብዙ እንደሚቀረን ያሳያል። ሶክራተስ ዲሞክራሲን ከምድረ ገጽ መጣል አልፈለገም። ይልቁንም ይበልጥ ብልህ፣ ይበልጥ አስተዋይና በዜጎች ጥልቅ እውቀት ላይ የተመሰረተ እንዲሆን ነበር ምኞቱ። ስለዚህ የሱን ጥንታዊ ምክር በዘመናዊው ዓለማችን ተግባራዊ እናድርግ። ሁሉም ሁሉንም ነገር እንጠይቅ፣ በጽናት እንማር፣ መረጃዎችን እናገናዝብ። እናም ልክ እንደ አንድ አስተዋይ የመርከብ መሪ በሀገራችን የዲሞክራሲ መርከብ ላይ ሆነን ድምፃችንን በኃላፊነትና በማስተዋል እንስጥ። ዲሞክራሲ የጉዞ እንጂ የአንድ ጊዜ መዳረሻ አይደለምና ስንል እጅ ይሄ ነገር ሁሌም መዳረሻ የለውም ጉዞ ነው የምትሉት አልካርል አዎ፣ ብዙ ዓመት። እናም ዲሞክራሲ የጉዞ እንጂ የአንድ ጊዜ መዳረሻ አይደለም። ይህ እውነት ነው። ስለዚህ ሁላችንም ምንበርታ። አያችሁ አሁን ባለን አስተሳሰብ ትልቅ አእምሮ ያለው ምጡቅ የሆነ ሰው እንኳን ሆኖ ብሔሩ ያልሆነ ቦታ ላይ ሄዶ ቢወዳደር እንጥለዋለን። ምክንያቱም የትምህርታችን፣ ያለንበት ሁኔታ፣ የዘር አስተሳሰብ ምክንያታዊ አስተሳሰብ መውደቅ ምክንያት ስለ ተከታተላችሁን ከልብ እናመሰግናለን። የዛሬ ውይይታችን አዲስ ያሳብር ትንሽዬ ጫር ካረገ እንዳረገ ተስፋም አደርጋለሁ። አስተያየታችሁን፣ ጥያቄዎቻችሁን፣ ተጨማሪ ሀሳቦቻችሁን ከታች ባለው የአስተያየት መስጫ ሳጥን ላይ ኮመንት ላይ አካፍሉ፣ ደስ ይለናል። በቀጣይ እስከምንገናኝ ቻው።